ለፊት ሆነተውን ጠይቃታል። ቤዛ እንደዚህ ነው ሀሳቤ ብላ መቼም ያሰበችው ልትነግረህ አልችልም። አትሳሳት፣ ባርኪ አውቃለሁ። ግን ያው ምክንያት ሊኖራት ይገባል እንጂ ከመሬት የተነሱ ሰው ላይ እንደዚህ አይነት ክፋት ሊደረግ አይችልም። እማዬ አሁን ላይ በጣም ችግር ላይ ናት። ለባርኪ ስነግረው ምንም ሊያደርግልኝ አልቻለም። በዛ ነው ለአንተ የምነግርህ። ትንሽ ገንዘብ እልክላቸዋለሁ፣ አትጨነቂ። እሺ ቆይ ግን ባርኪ ለምን ዝም አለ? እናትሽ መታመማቸውን ያውቃል? አዎ ያውቃል። ግን ምን ማድረግ እንዳለብኝ ግራ ገባኝ። ለአንተ ስነገር ደግሞ አላሳፈርከኝም። ችግር የለውም። ከዚህ በኋላ ምንም ነገር ከቸገረች ጠይቂ፣ እኔ ያለው። እሺ፣ አንቺ ምን እያደረግሽ ነው? አይታይሽም እንዴ ዴቪን እያቀፍኩት ነው። ለምንድን ነው ዴቪን የምታቅፊው? ምን እያደረግሽ ነው? እንደዚህ አይነት ወከባ አያስፈልግም። እሺ፣ ታረጋል። ያን ሁሉ ገንዘብ ከኔ ውስጥ ልትጠፊ ነበር። ንገሪኝ ነበር። እንደዛ ትበል ባልኪ፣ እኔ እኮ በጣም ወድ ናሁን። ከዚህ ቤት አስወጣኝ አሁንም ከኔ መለየት ሳይሆን ከዚህ ወጣት ነው አለ የሚያስጨንቅሽ። በጣም ታሳፍራለሽ። አሁን ከዚህ ትጭል። አንቺ ተረጋሽ። በገዛ ተንኮልሽ እራስሽ ከቤታችን ውልቅ ነው በርባሪዋ ቤዛ በለምለም ተጋለጠች ለምለም ሁሉንም ነገር ለባርኮቴና ለኤላ ተናገረኝ እኛ አንተን አክብረን ነው እንጂ ቤዛ በጣም መጥፎና አጭበርባሪ በርባሪ ሴት ናት ለገንዘብ ነው አንተን የቀረበችህ እያጭበረበረች ነው መስትል ለባርኮት ነገረችው ባርኮት እንዴት እንደዚህ በእኔ ላይ ልትጫወትብኝ ቻለች ብሎ እቤት ተመልሶ ሄዶ ሁሉንም ነገር ለምለም እነግራኛለች እንዴት እንደዚህ ታደርጊያለሽ በእኔ ላይ ትጫወቻለች አንቺ ለእኔ የምትመጥን ሴት አይደለሽም አእምሮ ቆሻሻነሽ አይንሽን ማየት አልፈልግም፣ ከዚህ ቤት ውጭልኝ ብሎ ከቤት እንድትወጣ አድርጓታል። ቃል የገባችሁልኝን ገንዘብ አትሰጡኝም ወይ አንተና ኤላ፣ እኔ እኮ እወድሃለሁ ባርኮትም ስትል ለባርኮት ነገረችው። ባርኮትም በጣም ተናዶ ሻንጠዋን አሲቷት ከቤት አባሯታል። ዴቭም ለአደይ የፍቅር ጥያቄውን አንስቶባት ያለችበትን ችግርም አሁን ተረድቼሻለሁ፣ አሁን ግን እሺ እንድትኝ እፈልጋለሁ ብሎ እሲ ነግራትም ዴቭ እኔ ባለብዙ ችግር አለብኝ ስትል ለደፍ ነግሯል። ያለብሽን ጭንቀትና ችግርም አብረን መፍታት እኮ እንችላለን ብሎ ለእሷ ሲነግራትም እኔን እያሰብህ ጊዜህን እንዳታቃጥልም ስትል ለደፍ ነግሯል። ቆይ አትወጂም ወይ አደይ ብሎ ለአደይ ሲነግራት እወድሃለሁ፣ ግን አላፈቅርህም ስትል ለደፍ ነግሯለች። ደብም ፍቅር ቃስ እያለ ይመጣል በመላመድ፣ በማለት አንቺ አንድ ነገር እንድትረጅኝና እንድታውቅልኝ የምፈልገው ነገር ምንጊዜም እጠብቅሻለሁ፣ ሁልጊዜም ከጎንሽ ነኝ አደይ። ችግሮችሽ እስከሚፈቱ ድረስ እጠብቅሻለሁ ብሎ ለአደይ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ ይትረፍረፍ። ሰራተኛዋ አደይ ክፍል 66 አጭበርባሪዋ ቤዛ ከባርኮቴ ገንዘብ

የሌለባትን ችግር ችግርተኛ ነኝ እያለች በማሳዘንም ከሱ ብቻ ሳይሆንም ከዴቭም ከኤላም ገንዘብ የወሰደችው አጭበርባሪዋ በለምለም ተጋልጣለች። ለምለም ሁሉንም ነገር ተናግራለች። ባርኮቴን አድነዋለች። እንዲሁም ኤላን ከሱ ጋር ለምን ሀብቱን ተጠቅመሽ አንቺ ከተጠቀምሽ በኋላ እሱን ጥለሹ ለምን አትወጭም ብላ የመከረቻትን ሁሉ ለኤላ ነግረዋለች። ኤላ ለምንድነው እስካሁን ያነገርሽኝ? ሲላት እውነቱን ከነ ከተነገረች በኋላ በጣም ይናደድና፣ በቤዛ እንዳትታለል ጓደኛህ ባርኮት ብሎ ለባርኮትም ነግሮታል። ፍቅር ተኛችበት ሄዳ ፍቅርን አንቃታለች። ፍቅር ና ቤዛ አይዋደዱም ነበርና ና የኔን እንትንነቴን ክፎነቴን አሳይሻለሁም ብላ እሷን አስፈራርታታል። ባርኮቴ ክላሱ እንደሆነም ቤዛኮ ሚስት ሀነቀችኝ ምስትል ለባርኮት ስትነግረው ለአደይ ይቅርታ እንዳደረግሽላትም ለቤዛም ይቅርታ አድርግላት ብሎ ለፍቅር ነግሯታ አደይና ቤዛ በጭራሽ አይገናኙም ስትልም መልሳለት አለ ሁለቱ እያወሩ ድንገት ወደ እሱ ጋር ስትገባ ጥሩ ፊት ለፍቅር እንዳላነቀቻት ታሳያት አለ ። ያደረግሽኝን የረሳሁልሽ መሰለሽ ወይ? እዚህ መተሽ እንደዚህ የምትውም መስተል፣ ፍቅር መልሳላት እሷ እጥላት ስትወጣ ባርኮቴ ጋር ትቀመጥና የቤቱን ነገር አፍጥነ ጨርስልኝ ብላ ለባርኮቴ ትነግሯለች። ባርኮቴ እሱ አያሳስብሽ፣ በኔ ላይ ጣይው፣ እኔ እጨርሰዋለሁ። የቤቱ ጉዳይ ካለቀ በኋላ ስለ ራሳችን ሕይወት ማሰብ አለብን የምናወራው ነገር አለ ብሎ ለቤዛ ይነግራታል። ምንድነው የምናወራው መሰተን ለባርኮቴ ጠይቀዋለች። ፍቅር ተንኮለኛ ወደ አደይ ጋር ወደ ኪቸን ተገባና ቤዛ እንድትመጣ ያደረግሽው አንቺ ነች፣ የእናቴን መሄድም ነግረሽ ማሻት ነው ብላ እሷን ስታስፈራራት፣ እኔ ለዚህ ቤት ወሬ አመላላሽ ነኝ ወይ ምን የማውቀው ጉዳይ አለ ስትል ለፍቅር መልሳላት አለኝ። ሁለቱ ሲጨቃጨቁም ሊዲያም ወደ እነሱ ጋር ትገባና እዚህ ቤት ኤላና ለምለም እንዳይመጡ አደይ በር እንዳትከፍችላቸው ብላ ለፍቅር ለአደይ ማስጠንቀቂያ ትነግራታለች። አደይ እኔ ምን አገባኝና ነው በዚህ ቤት ደግሞ ስለምንድን ነው እንደዚህ የምታደርጊው? ብላ ፍቅር ስትጠይቃት እዛ ቤት ሲሄድ ኤላ እኔ እንድቆይና እንድቀመጥ አይፈልግም ሂጂ ሂጂ ነው የሚለኝ። እዚህ ቤት ሲመጡ ደግሞ እንዲገቡ አልፈልግም ብላ ለፍቅር ትነግራታለች። ፍቅር ቤቱ እየኔ ነው እንጂ ላንቺ ምንሽ ነው ምን አገባሽን መስተል ለእሷ ያላት አለ ከእሷ ጋር እየተጨቃጨቁ እጇን እንደያዘቻት እጭምድዳ አድርጋ እንደያዘቻት አሳመምሽኝ፣ ልቀቂኝ እያለች እየታገለቻት ወንድሟ ዴቪ ገባና ምን እያደረግሻት ነው ብሎ ሲጠይቃትም አደይን እዚ ጋር ጥሩ ነገር አልተናገረቻትም በማለት ለዴፍ ትመለስለት አለ እውነት አንቺ ለአደይ አስበሽላት ነው ወይ እኔ ግን አይመስለኝም። ብሎ አንቺ ከኪችን ውጪ ዛሬ ክላስ የለሽም ወይ ለምን አልሄሽም? የምትሄጅበትስ የለሽም ወይ ብሎ እለ ፍቅር ሲነግራት ደ ትዴቭ ለምን ፈለከኝ ወይም መስተል ነግረዋለች። አይኔ አንቺን አልፈልግሽም፣ አንቺ ውጪ፣ አደይን የማናግራት ነገር አለኝ ብሎ አደይን የፍቅር ጥያቄውን ያቅርቦላት። እሷ ደግሞ ብዙ ችግር አለብኝ፣ እኔን ስትል መጎዳት የለብህም፣ የራስን ሕይወት ኑር እያለች ለዴፍ እየነገረችው ነው። ችግሮችሽን አብረን ሆነን እንፈታቸዋለን እነኛ ችግሮች እነኛ ችግሮችሽ እስከሚፈቱልሽ ድረስ ደግሞ እኔ እጠብቅሻለሁ፣ ከጎንሽ ነኝ፣ ይህንን እንድታውቂልኝ እፈልጋለሁ አዴ ብሎ ለአደይ እየነግራታል። ደመቀና ንጉሱ መንገድ ለተቀምጠው ንጉሱ አደይ ናፍቃኛለች፣ ምን እንዳስነካችኝ አላውቅም፣ በህልሜም በእውኔም እሷን ነው የማስበው፣ ወደ እሷ ጋር መሄድ እፈልጋለሁ እያለ ለደመቀ ሲነግረው፣ ደመቀ በጣም እየቀለደበት ነበር። ንጉሱ ካልሄድኩኝ እያለ ወደ አደይ ጋር መሄድ ፈልጓል። እሺ ና እንሄድ ብሎ ደመቀ ይዞት ሄዳ አደይም እስርዋን ከጨረሰች በኋላ ወደ ለምለም ጋር መሄድ ፈልጋ ያቼ ተንኮለኛዋ ደረጁ ጋር ቁጭ ብላ ሊሄድ ነው ብላ ስትነግራትም፣ የት ነው የምትሄጁ? ሰራተኛ መሆንሽን ረሳሽ ወይ ብላ ለአደይ ትነግራታለች። አደይ ደግሞ ስራዬን ጠንቅቄ ጨርሻለሁ፣ የመኝታ ሰዓቴ ነው መሄድም አለብኝ እችላለሁ ብላ ለእሷ ጥላት አስጠንቅቃት ትነግራታለች። ቀጥታ ወደ ለምለም ጋር ስትገባ ለምለም ደስ ብሏታል። እሷን ከተቀበለቻትም በኋላ ስልክ ብርሃን ትደውልላታለች። ለእሷ ገንዘብ እንደሚገባላትና እንደምታስተላልፍላትም እነግራታለች። ስለ ባርኮቴ ቤዛ የበደለችውንም አንስታ የባለፈው ልቡ ተሰበረ፣ አሁን ደግሞ ይችኛዋ እንደዛ ያደረገችው። ባርኮቴ እኮ በጣም እጥሩና የዋህ ሰው ነው ስትል አደይ ለለምለም ትነግራታለች። እንደዛ ከሆነ ታዲያ ለምንድ ነው የፍቅር ጥያቄውን ያልተቀበልሹ? ብላ ለምለም ለአደይ ትነግራታለች። እንዴት አድርጌ ነው የባርኮቴን የፍቅር ጥያቄ የምቀበለው የዴቭም ጨንቆኛለ ስትል ለለምለም ነግራታለች። ለምለም ደግሞ ዴቭም እንዴት ነው ነው ብላ ስቃባታለች። ገንዘብ ደመወዟ ነገ እንደሚደርስና ዛሬ አንቺ ስጭኝም ብላት ለለምለም ነግራት ለምለም ችግር የለም ብላት ለሷ ነግራታለች። ወደ ቤት ስትመለስ ደመቅና ንጉሱም ወደ አደይ ጋር ፍለጋ አደይን ለማየት የፈለገው ንጉሱ መንገድ ላይ እይገጣጠማሉ። ከተገጣጠሙ በኋላ ምንድን ነው አሁንም ያንን የፍቅር ጥያቄውን ለመናገርና የእሷ አቆጣ ያስፈራው ንጉሱ በጣም ጨንቆታል። እሷን ሳያትም ስላየውሽ ደስ ብሎኛል ብሎ እሷን ጥብቅ አድርጎ እቅፍ አድርጎ ሲሰማትም አንቺ ልጅ እባክሽ የልጅ አንድ ነገር ከመሆኑ በፊትም አእምሮ በሽተኛ ሆኖ ወይም እዛ ከመግባቱ በአንቺ ፍቅር ቢታከመስ ብሎ ደመቀ ይነግራታል። እዚህ ጋር በጣም ትቆጣለች። አንተ አሁንም ትጃጃላለህ ወይ ምን አይነት አስተሳሰብ ነው ነግሬህ የለም ወይ እንደዛ ነግሬህ አሁንም እዚው ነህ ሁለተኛ አይንህን ማየት አልፈልግም ስትልም አስጠንቅቃ ለደመቀ ትነግሯል ንጉሱ ይህ ልጅ አእምሮ በሽተኛ ሆኖ ከመዛ ከመግባቱ ወይንስ በአንቺ ፍቅር አንቺ ታክሚዋለሽ ወይ እያለ ሲነግራትም ጥላው ትሄዳል አደይማ ዛሬ አራስ ነብር ሆናለች ብሎ ደመቀ ለንጉሱ ይነግሯል ስላየኋት ግን ደስ ብሎኛል እኔ መቼም ቢሆን እወዳታለሁ አፈ ፍቅር አለው ብሎ ለደመቀ ሲነግረው ደመቀ እዚህ ጋር እንዴት ነው አንተ ልጅ የማይገባህም? ብሎ አስጠንቅቆ ነግሮታል። ባርኮቴ ኤላ ጋር ሄዶ ኤላ ጋር ሄደው ገንዘብ ከሱ ጋር የተወሰነ ለመቀበል ነበረ። ያንን ሀሳብ ገና ሲያወራ ለምለም እዛ፣ ለሱ የመለሰችለት ምላስ በጣም ጥሩ እንዳልሆነ እና እሷ እያጭበረበረችህ ነው ስትል እውነቱን ስትነግረው እንዴት እንደዚህ ታደርጋለች ብሎ ኤላም በጣም ይናደዳል። ከኤላ ገንዘብ ግማሹን እኔ አግዝሃለውም ስላለው የቅርብ ጓደኛው ስለሆነ ለማማከርና ያንን ገንዘብ ለመቀበል ነበር የሄደው እውነቱ ግን ለምለም አፈርጥ አድርጋ ተናገረች። ባርኮትን በጣም እየናደድና ኤላ መሄድ አለብኝ አሁን የምትፈልገው ነገር ካለ ደውልልኝ፣ አደራ ግን በቤዛ እንዳትታለልም ብሎ አስጠንቅቆት ለባርኮቴ ይነግሯል። ባርኮትም ቀጥታ ወደ ቤት ሄዶ አንቺ ሁሉንም ነገር ለምለም ነገረችኝ እንዴት በእኔ ላይ እንደዚህ ታደርጊያለሽ? ብሎ እሷን በጣም አስፈራርቷትና ከዚህ ቤት እቃሽን ይዘሽ ሻንጣሽን ይዘሽ ውጪ አንቺ ለእኔ የምትመጥን ሴት አይደለሽም።

ቆሻሻ ሴት ነሽ ብሎ አስጠንቅቆ ነግሯታል። ሊዲያ እና ፍቅርም የእቤዛን ሻንጣ እያዘጋጁ ነበረና ምንድን ነው የእሷን ስራ እናቀልላት እያሉ እሷን ለመሸኘትም ደስ ብሏቸዋል። ደመቀና ንጉሱም ለምን ፍቅርንም ወደዛው ማየት አለብኝ እዚህ አደን ፍለጋ ከመጣሁኝ አንተ አደኝ ካየህ እኔም ፍቅርን ማየት እፈልጋለሁ ብሎ በድፍረት ወደ ቤት ደመቀም ገብቶ ነበር። ፍቅርንም ካያት በኋላ ምንም የሚቀመስም ነገር ስላላቀረበችለት በጠበቀው መልክ አለ ነበረምና ነበርምና የሷ አቀባበል ዴቭ ከመጣ ሌላ ጦርነት ከመከፈቱ በፊት እናምለጥ እንሄድ ብሎ አስጠንቅቆ ለንጉሱ ይነግረውና ይሄዳል። ዴቭም እንደተቀመጠ እሱ ጋር ሄዳ እናቴ ታማለች ብላ ከሱ ገንዘብ ተቀብለዋለች፣ እቺ ተንኮለኛዋ፣ አጭበርባሪዋ ቤዛ። ሊዲያም በጣም ደብሯት ክላሷ እንደሆነች ሆነች። ወንድሟ ምን ሆነሽ ነው ብሎ ሲነግራት እኔ በጣም ደብሮኛል ባክስ በጣም ጨንቆኛል እያለች ለወንድሟ ስትነግረው ትንሽ ቀን ነው አይዞሽ ታገሽ እያለ እህቱን እያበረታታት ነበር። ሊዲያ ከሱ ጋር ተቀምጣ ስታይ ወንድሜን ምን ልታደርጊብኝ ነው? ኬስህን ጠበቅ አድርግ መሰለኝ ለወንድሟ ነግረዋለች። አንቺ ትንሽ የማውረው ነገር ስላላት ታስፈልጊም፣ ውጪ ብላ እሷ ስትወጣላት ገንዘብ እንደምትፈልግ ለዴቭ ነግረዋለ። በመጨረሻም እንግዲህ በጣም አደይም ከዚያ ቤት ስትመለስና ባርኮቴም ወደ ቤቱ በጣም ተክዞ ሲመለስ፣ ጥሩ አይደለም ፊትህ የሆንከው ነገር ብትነግረኝ ጥሩ ነው ስትልም አደይ ለባርኮቴ ነግረዋለች። ባርኮቴ በመጨረሻ ቤዛን አሰናብቷታል ማለት ነው። ከዴቭም ገንዘብ ስለተቀበለች አንቺ ምን አይነት ሰው ነሽም? እኔንም አታለች ነው ከኔ ገንዘብ ይወሰሹ ብሎ ዴቭ ሲናገር፣ ካንተም ወስዳለች ብሎ ባርኮቴ በጣም ይናደድና ሻንጠዋን በጇ ወረውረላትና በሩን ይዘጋባታል። እሷ እወድሃለሁ እንዴት እንደዚህ ታደርገኛለህም መስተል በጣም ተናዳለይ። እንግዲህ ይቺ አጭበርባሪዋ በለምለም ተጋለጠች ማለት ነው። ባርኮት እስካሁንም ያወጣው ገንዘብ አለ ለም የላ፣ ግን ያወጣው ነገር የለም ለጓደኛው ሊያግዘውና የተወሰነ እሱ እንዳይጎዳ ሊያግዘው ያሰበው ገንዘብ ነበር። ያም እድኖል ይህም ቤት ሆኖ ነው ወይ ከዚህ ቤት ውጪ የምትኝ መሰተል ሊዱ ለፍቅር መልሳላት። አለይ አዴም የዴቭን ፍቅር መቀበል ያቃታት በቤተሰቦቿ ጉዳይ እናቷን የምታግዘው እና እህቷን ብርሃንንም የምታግዘው እሷ ስለሆነች ነው። ዴቭ እንግዲህ እንድታውቅልኝ የምፈልገው ችግሮችሽ እስከሚፈቱ ድረስ እኔ እጠብቅሻለሁ፣ ከጎንሽ ነኝ ሲልም ለአዴ መልሶ በቀጣዩ ክፍል ምን ይፈጠር ይሆን? ለዛሬው የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ